ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምረዋል። ከአገር ውስጥ ዜናችን ስንጀምር የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት ጠየቀ። ጊዜው አስተዳደሩ ወታደራዊ አዛዦች የአንድ ጠባብን ቡድን የስልጣን ጥም ለማርካት የመፈንቅለ መንግስት እንቅስቃሴ እያደረጉ ነው ብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዶምና በመቀሌ ጉዳት ደርሷል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት በይፋ ጠየቀ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ላይ ዛሬ ባወጣው መግለጫ ነው የፌዴራል መንግስትን እገዛ የጠየቀው። የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ላይ ዛሬ ባወጣው መግለጫ ነው የፌዴራል መንግስት እገዛ የጠየቀው። የዚህ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓመት ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልዕኮ ውጭ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል ብለዋል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅ፣ በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ብለዋል በመግለጫው ይህን አደገኛ እንቅስቃሴ ለመግታትና ህገወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓመት ለትግራይ ጦር ዋና አዛዥ ሌተናል ጀኔራል ታደሰ ወረደ ትእዛዝ ቢሰጥም ማስቆም እንዳልተቻለ አስታውቀዋል። ሁኔታውን ልባት ባለማግኘቱ የግንባሩ የጦር አዛዦች እገዳ እንደተጣለባቸው ያመለከተው መግለጫው የጸጥታ ቢሮ እንዲመራ የተሾመው አካል ህግ ከመጠበቅ ይልቅ ከወንጀለኞች ጎን በመቆም መግለጫ ወጥቷል ብለዋል። ይህን ተከትሎ የጸጥታ ቢሮ ኃላፊ ሌትናር ጀነራል ፍርሳ ኪዳኑ ከኃላፊነታቸው እንደተነሱም መግለጫው አመልክቷል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸሙ መሆኑን ያስታወቀው ጊዜ አስተዳደሩ የመንግስት መዋቅርን ከላይ እስከታች የማፍረስ እንቅስቃሴዎች ቀጥለዋል ብለዋል። የትግራይ ጦር ከፍተኛ አዛዦች ላቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሬቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ሌላ የጥፋት ጦርነት እያስገቡ ነው ብሏል መግለጫው። አስተዳደሩ አክሎም የፌዴራል መንግስት በፀጥታ ኃይሎች ስም የሚንቀሳቀሱ ኋላቀርና ወንጀለኛ ቡድን ተላላኪዎች መሆናቸውን የትግራይ ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲሉም ጠይቀዋል። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጻቸው ባሰራጩ ጽሁፍ ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተው ቶክስ በአድግዶም እና በመቀሌ ጉዳት መድረሱን አስታውቀዋል። አቶ ጌታቸው ረዳ ጥቂት የሰራዊት አዛዦች ቡድን የመንግስት መዋቅሮች እንዲፈርሱ ባሳለፈው የተሳሳተ ውሳኔ ክልሉን ወደ ከፍተኛ ችግር ከቶታል ብለዋል። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ በተሰበሰቡ ሰዎች ላይም ይህ ህገወጥ ቡድን ተኩስ ከፍቶ በአዲ ጉዶም እና በመቀለ የተወሰኑ ክፍሎች በሰዎች ላይ ከባድ ጉዳት አድርሷል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴ ወረራ ነው ያሉት አቶ ጌታቸው እንቅስቃሴውም ህገወጡን የህወሓት ቡድን ወደ ስልጣን ለማምጣት እንደሆነም አስታውቀዋል። የትግራይ ህዝብ ወደ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት ሁሉ ይህንን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉ አሳስበዋል። በአቶ ጌታቸው ረዳ በሚመራው የትግራይ ጊዜ አስተዳደር እና በዶክተር ደብረጽዮን መካከል ካሳለፍነው አመት አጋማሽ ጀምሮ የተፈጠረው አለመግባባት እየተባባሰ ይገኛል። አለመግባባቱ ካሳለፍነው ሰኞ ምሽት ጀምሮ ወደ መካረር የተሸጋገረ ሲሆን በአንዳንድ የክልሉ አካባቢዎች ላይም ግጭቶች ተስተውለዋል። አለመግባባቱ እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈው ደብዳቤ ሶስት ከፍተኛ ወታደራዊ አመራሮችም ማለትም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየንና ብርጋዴር ጀነራል ምግበይ ሀይልም በጊዜያዊነት መታገዳቸውን ተከትሎ ነው። የእግድ ደብዳቤውን ተከትሎ የክልሉ የሰላምና ጸጥታ ቢሮ ትላንት ባወጣው መግለጫ የእግድ ውሳኔው በግል የተወሰደና ያልሾመውን ያወረደ ነው፣ እንዲሁም ተቋማዊ አሰራርና ህግን ያልተከተለ ነው በማለት ውድቅ ማድረጉ ይታወቃል። በደብረጽዮን ገብረ ሚካኤል የሚመራው ህወሓትን በሶስት የትግራይ ሰራዊት አዛዦች ላይ የተላለፈው እግድ የማይተገበር ነው ሲል ውድቅ አርጎታል። በዶክተር ደብረጽዮን የሚመራው ህወሓት ሌሊት በማህበራዊ ትስስር ገጹ ባወጣው መግለጫ አቶ ጌታቸው ረዳን ከስልጣን ማንሳቱን በማስታወስ እገዳውን እጃቸው ላይ በሌለ ስልጣን የወሰዱት እርምጃ ነው በማለት አጣጥሎታል። በሌላኛው የአገሩት ዜናችን በአዲስ አበባ የንግድ ባንክ ጥበቃ ሰራተኛ ሁለት ሰዎችን ገሎ ራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት ሁለት 2017 ዓ ም ሲሆን ለሶስት ሰዎች ሞት ምክንያት የሆነ ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለው የባንኩ ጥበቃ ሰራ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባ በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ና ተስፋ የተባለች የ32 ዓመት ወጣትና አቶ ንጉሠ ብርሃኑ የተባለ የስራ ባልደረቦቹን በጥይት ተኩሶ ነው የገደለው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሠ ብርሃኑ የተባለውን ግለሰብ በሁለት ጥይት መጥቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት ሁለት 2017 ዓመት ጠዋት ከአንድ ሰዓት ተኩል እስከ ለሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥቃት ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ እንዳልነበረ ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችኝም ያላትም በተመሳሳይ ሁኔታ በጥይት መጥቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱን ሕይወት እንዳጠፋ አዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው፣ በክስተቱ በአጠቃላይ የሶስት ሰዎች ሕይወት ጠፍቷል። ሁለቱ ሟቾች ወይዘሪታ ና ተስፋይ ና አቶ ንጉሰ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣ እንደተሰራ ገልጿል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቀዋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም።